ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። ይህ የተባለው የኢትዮጵያ አየር መንገድና አርቸር አቪዬሽን በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋል የሚያስችል የጋራ ስምምነት በፈጸሙበት ወቅት ነው። ብዙነህ እንዳለ ዝርዝር ዘገባ አለው። የሀገራችን የትራንስፖርት ታሪክ ከፈረስ ከበቅሎ፣ እንዲሁም በሌሎች ይጀምራል። በተለይም ዘመናዊነትን ባልተስፋፋበት ዘመን እነዚህ እንስሳት ሰዎችን በማጓጓዝ ረገድ ትልቅ ባለውለታ ነበሩ። የሀገሪቱ ዘመናዊ ትራንስፖርት አገልግሎት በተለይም ለዘመናዊ የኢትዮጵያ መመስረት ጉልህ ሚና በነበራቸው በዳግማዊ አጼ ምኒልክ ዘመን መንግስት ይጀምራል። ይኸውም በእርሳቸው ዘመን መኪና ከዚያም ባቡር ለመጀመሪያ ጊዜ ወደ ኢትዮጵያ በመግባቱ ነው። የሀገሪቱ የዘመናዊ ትራንስፖርት ታሪክ እንዲህ እንዲያ እያለ ዛሬ ወደ ዘመናዊ የአየር የባህርና የየብስ ትራንስፖርት ተሸጋግሯል። በዓለም ላይ በትራንስፖርቱ ዘርፍ ዘመናዊ መኪኖችን ፈጣን ባቡሮችንና አውሮፕላኖችን እየተመለከትን ነው። ዘርፉ ከጊዜ ወደ ጊዜ በቴክኖሎጂ እየመጠቀ መምጣቱንም ተከትሎ ታይተው የማይታወቁ የትራንስፖርት አይነቶችም ብቅ ማለት ጀምረዋል። ከነዚህ ውስጥም የበርካቶችን ትኩረት የሳበው የአየር ላይ የታክሲ አገልግሎት ይሰጣሉ የተባሉት የኤሌክትሪክ አውሮፕላኖች ናቸው። እነዚህ የአውሮፕላን መንደርደሪያ የማያስፈልጋቸው ሽቅብ ተነስተው ቁልቁል ማረፊ የሚችሉት አውሮፕላኖች ወደ ሀገራችንም ሊገቡ መሆኑ ታውቋል። የኢትዮጵያ አየር መንገድና አርቸር አቪዬሽንስ በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለመዋል የሚያስችል የጋራ ስምምነት ተፈራርመዋል። ስምምነቱ ዘመኑ የደረሰበትን የአየር ትራንስፖርት አገልግሎት መስጠት ከማስቻሉም በላይ ለአየር ንብረት መጠበቅ የራሱን አስተዋጽኦም ያበረክታል። ይህም ኢትዮጵያ የአየር ትራንስፖርት ወይም የአየር ታክሲ አገልግሎት በመጀመር በአፍሪካ ቀዳሚዋ ሀገር ያደርጋታል ተብሏል። ይህ አገልግሎት በመኪና ከ60 እስከ 90 ደቂቃ የሚወስድን ጉዞ ወደ 10 ደቂቃ ዝቅ የሚያደርግ አገልግሎት እንደሆነ የተገለጸ ሲሆን እጅግ ፈጣን የትራንስፖርት ዘርፍም ያደርጓል። የአርቸር መስራች እና ዋና ስራ አስፈጻሚ አደም ጎልደስቴን በስምምነቱ ወቅት እንዳሉት በባለፈው ወር በአቡዳቢ አቪሽን ተመሳሳይ አገልግሎት ለማስጀመር ስምምነት መፈጸማቸውን አስታውሰው አሁን በአፍሪካ በቀዳሚነት በግዙፍ የኢትዮጵያ አየር መንገድ በመጀመራቸው መደሰታቸውን ገልጸዋል። የአርቸር የአፍሪካ ዋና ስራ አስኪያጅ አላስቲር ኮርቲስ ይህ ከኢትዮጵያ አየር መንገድ ጋር ያለው ትብብር ዘላቂና ቀልጣፋ የአየር ትራንስፖርት መፍትሄዎችን ለኢትዮጵያና ለሰፊው አፍሪካ ገበያ ለማምጣት የለውጥ እርምጃ ነው ብለዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በአፍሪካ ግዙፍና ቀዳሚው አየር መንገድ በኤሌክትሪክ አውሮፕላኖች የሚሰጠውን የአየር የታክሲ አገልግሎት በቀዳሚነትን ለመጀመር ስምምነትን በመፈጸሙ በዘርፉ ግንባር ቀደም መሆኑንና የካርበን ልቀትን ለመቀነስ ያለውን ቁርጠኝነት ያሳያል ብለዋል።